የኤርትራ ወታደሮች ተጨማሪ ቦታዎችን እየተቆጣጠሩ ነው ተባለ። በአሰብ አቅራቢያ ኢትዮጵያ የድሮን ማዕከል መገንባቷን ብዙዎችን እያነጋገረ መሆኑ ተነግሯል። በመረጃ ሰዓታችን ትሰሙታላችሁ። ሻብያና አናምንም ሲል ጀነራሉ ተናገሩ። ህወሀት በምዕራብ ግንባር ወልቃየትን ለመያዝ እንቅስቃሴ ማድረግ ጀምሯልም ተብሏል። እንመለከተዋለን። ኢትዮጵያ በአፍሪካ ጠንካራ ወታደራዊ ኃይል ካላቸው አስር ሀገራት ውስጥ መካተቷ ተነገረም። ግሎባል ፋየር ፓወር የ2025 የአፍሪካ ሀገራትን ወታደራዊ ኃይል ደረጃ አውጥቷል ተብሏል። ትሰሙታላችሁም። የጅንካ ሆስፒታል ሜዲካል ዳይሬክተር ከስራ መታገዳቸው ተነገረም። በጅንካ የተከሰተው አደገኛ ቫይረስ ሰዎች መግደሉን ለሚዲያዎች ተናግረሃል በሚል ከስራ እንደታገደ ነው እየተነገረ የሚገኘው። ሰላም ጤና ይስጥልን፣ የፈጠነ ሚዲያ ተመልካቾች። የፈጠነ ሚዲያ መረጃዎች ከሰዓት ጀምሮ ወደ እናንተ ይደርሳሉ። የኤርትራ ወታደሮች ተጨማሪ ቦታዎችን እየተቆጣጠሩ ነው ተባለም። ባለፉት ሁለት ቀናት የኤርትራ ጦር የኢትዮጵያ ግዛት በሆነው ኢሮብ ተጨማሪ ቦታዎችን መቆጣጠሩ ተሰምቷል። የኤርትራ ወታደሮች እስካሁን ከተቆጣጠሯቸው ቦታዎች ባለፈ ተጨማሪ አካባቢዎችን ተቆጣጥረዋልም ተብሏል። ዶክተር ጌዲዮን ጢሞቴዎስ ከቀናት በፊት የኤርትራ ወታደሮች በኢትዮጵያ ሉዓላዊ ግዛት ውስጥ ይገኛሉ ብለው መናገራቸው የሚታወስ ነው። በሌላ በኩል ዘኢኮኖሚስት ኢትዮጵያ በቡሪ አቅራቢያ የድሮን መንደርደሪያና ማረፊያ ማዕከላትን መገንባቷን በሳተላይት ምስል ማረጋገጡን ዘግቧል ተብሏል። አንዳንድ መረጃዎች እንደሚያመላክቱት ኤርትራ ከሰሜኑ ጦርነት ጀምሮ በትግራይ የኢሮብ ብሔረሰብ የሚገኙበት አካባቢ ተቆጣጥሮ መቆየቱ የሚታወቅ ሲሆን የኢትዮጵያ መንግስት፣ የሀገሪቱን ሉዓላዊነት አስደፍሯል፣ ዜጎቹንም መጠበቅ አልቻለም በሚል ከትግራይ በኩል ቅሬታዎች ሲሰሙ እንደነበረ አመላክቷል። አሁን ላይ የኢሮብን ስፍራ ኤርትራ ተቆጣጠረች ብሎ እንደ አዲስ መናገር ግልጽነት የጎደለው ነው እየተባለ ነው የሚገኘው። ከቅርብ ጊዜ ወዲህ የኢትዮጵያ መንግስት አሰብን በኃይል ማስመለስ እችላለሁ ግን በውይይትና በፍቅር እንዲደረግ ስለምፈልግ እንጂ በሚል መግለጹን መረጃዎች ያሳያሉ። የኤርትራ መንግስት በበኩሉ አሰብን አገኛለሁ ብለሽ እንዳታስቢ በሚል ኢትዮጵያ ላይ መዛቷ የሚታወስ ነው። ሻእብያን አናምንም ሲል ጄኔራሉ ተናገሩ። ከትግራይ ጦር አዛዦች መካከል አንዱ የሆኑት ጄኔራል ምግበይ ኃይለ የምዕራብ ግንባር የሰራዊት አዛዦችን ሰብስበው ባናገሩበት ወቅት መናገራቸው ተሰምቷል። ጄኔራል ምግበይ በዚህ ስብሰባ ላይ ሻእብያን አናምነም ማለታቸው ተዘግቧል። በዚህ ወታደራዊ ስብሰባ የህወሀት አርሚ 13 አርሚ 17 ና የአርሚ 11 ከኮር በላይና የኮር አዛዦች መገኘታቸው ነው የታወቀው። በስብሰባው ላይ ጀነራሉ በአፋር የመሸጉት የሀራ መሬት ታጣቂዎች እኛን ሊያጠፉ የተነሱ ናቸውና ጠላቶቻችን ናቸው በማለት ለወታደሮቻቸው አስገንዝበዋል ተብሏል። ከዚህ በተጨማሪም ከሻእቢያ ጋር የተጣመርነው ለፖለቲካ እንጂ አምንናቸው አይደለም በማለት ገልጸዋል ተብሏል። አንድ ሌላ ከፍተኛ የኮር አዛዥ እኛን የሚበላን ሀራ መሬት አይደለም፣ በነጻ መሬት ያለው ኃይል እኛን ከመብላቱ በፊት የትግራይ ህዝብ ያጠፋናል ና መፍትሄ እንፈልግ ማለታቸው ተሰምቷል። ስብሰባው ጭቅጭቅ የበዛበት ና ባለመግባባት የተጠናቀቀ ነበር የሚለው ዘገባው ጀኔራል ምግበይ ስብሰባውን አቋርጠው መውጣታቸው እየተነገረ ይገኛል። ጀኔራል ምግበይ ከምዕራብ ግንባር ሰራዊታቸው ጋር ውይይት ማድረጋቸው ሰራዊቱ አሁን ያለበትን ቁመና ለመፈተሽ ና ወልቃይትን ለመቆጣጠር በሚደረገው ጥረት አቅጣጫዎችን ለመስጠት ነው እየተባለ ነው የሚገኘው። ወልቃይትን የሚያስተዳድረው አካል በበኩሉ ተከዜ ዘብን በማጠናከ ማስመከርና አዳዲስ ምልምሎችን በማሰልጠን ላይ እንደሚገኝ በሰሞኑ ከአካባቢው የወጡ መረጃዎች ያመላክታሉ። ኢትዮጵያ በአፍሪካ ጠንካራ ወታደራዊ ኃይል ካላቸው አስር ሀገራት ውስጥ መካተቷ ተነገረም። በግሎባል ፓወር ደረጃ መሰረት የግብፅ ወታደራዊ አቅም በታንኮች ብዛት፣ በብረት ለበስ ተሽከርካሪዎች፣ ሄሊኮፕተሮች፣ የባህር ኃይልና አየር ኃይል ወታደራዊ ኃይሏን በቀዳሚነት ሲያስቀምጥ አመታዊ በጀቷ 58 ቢሊዮን ዶላር መሆኑን ጠቅሷል። በግሎባል ፓወር መረጃ መሰረት በሁለተኛ ደረጃ የተቀመጠችው አልጄሪያ ናት። ጠንካራ ተጠባባቂ የሰው ኃይል፣ ከፍተኛ የመሬትና የአየር ስርዓቶችን በመያዝ ወታደራዊ አቅሟ ሲለ ሲጠቀም አመታዊ በጀቷም 25 ቢሊዮን ዶላር ሆኗል። ናይጄሪያ ከፍተኛ የሰው ኃይልና እያደገ የመጣ አየር ኃይል በመያዝ በሽምቅ ውጊያ ልምድ ወታደራዊ አቅሟ ሶስተኛ ደረጃ ሲይዝ አመታዊ በጀቷ 31 ቢሊዮን ዶላር ሆኖ ተመዝግቧል ተብሏል። የሰለጠነ ኃይል የላቀ የመከላከያ ኢንዱስትሪ ና የአየር ምድር ባህር አቅም በመያዝ ደግሞ የደቡብ አፍሪካ ወታደራዊ አቅም በአራተኛ ደረጃነት ሲቀመጥ አመታዊ በጀቷም 22 ቢሊዮን ዶላር ሆኖ ተጠቅሷል። የግሎባል ፓወር ደረጃ እንደሚያሳየው የኢትዮጵያ ወታደራዊ አቅም በክልላዊ ተልኮዎች ልምድ ያለውና በግዛት መከላከል ላይ ያተኮረ ጠንካራ የምድር ጦር በመያዝ ወታደራዊ አቅሟ ተለክቷል። በዚህም የአምስተኛ ደረጃን ስትይዝ ዓመታዊ በጀቷም 21 ቢሊዮን ዶላር ሆኖ ተመዝግቧል። የዘመነ ጦር በምድርና በድንበር መከላከል ላይ ያተኮረ ወታደራዊ አቅም አላት በማለትም ግሎባል ፓወር አንጎላን ስድስተኛ ደረጃ ሲይዟል። በርካታ ታንኮች፣ ብረት ለበስ ተሽከርካሪዎችና የተዋጊ ጄቶች ክምችትና የባህር ኃይል አቅሟን መሰረት በማድረግ እንዲሁም እንዲሁም 13.4 ቢሊዮን ዶላር አመታዊ በጀት በመያዝ ሞሮኮን ሰባተኛ ደረጃ ላይ አስቀምጧል። ለምልመላ የሚሆን ከፍተኛ የህዝብ አቅም ትልቅ የምድር ሰራዊት በመያዝ ኮንጎ ዲሞክራቲክ ሪፐብሊክን ውስጣዊ ደህንነትና ቀጠናዊ ተልእኮች ላይ ያተኮረ የምድር ጦርና የመደበኛ ኃይል በመያዝ ሱዳንን ግምታዊ ትልቅ የሰራዊት ብዛት ሆኖም ጊዜ ያለፈባቸው መሳሪያዎችና የተበታተነ አመራር ያላቸው በማለት ሊቢያን በቅደም ተከተል ስምንተኛ ዘጠነኛና አስረኛ ደረጃን በማስያዝ ግሎባል ፓወር ወታደራዊ አቅማቸውን መሰረት ያደረገ ደረጃ ማውጣቱን ለማየት ተችሏል። የጅንካ ሆስፒታል ሜዲካል ዳይሬክተር ከስራ መታገዳቸው ተነገረም። በጅንካ አጠቃላይ ሆስፒታል ለተከሰተውና አደገኛ ቫይረስ ወረርሽኝ መረጃ በመስጠት በመስጠት ዙሪያ ውዝግብ መነሳቱ ነው የተነገረው። መረጃዎች እንደሚጠቁሙት የሆስፒታሉ ሜዲካል ዳይሬክተር ዶክተር ቢኒያ ማስራት ከኃላፊነታቸው ታግደዋል ተብሏል። ሜዲካል ዳይሬክተሩ ከስራ ለመታገዳቸው እንደ ምክንያት የተጠቀሰው ቫይረሱ የስድስት ሰዎችን ሕይወት ቀጥፏል ተብሎ በተገለጸበት ማግስት በመሆኑ መረጃ አውጥተሃል በሚል እንደሆነ ነው የተገለጸው በዚህም ዓለም አቀፍ ሚዲያ ተከታዮች በቫይረሱ የሞቱ ዜጎች መኖራቸውን ማረጋገጣቸው የሚታወስ ሲሆን የገጽታ ግንባታ ስም አበላሽ ተሃል በሚል ምክንያት መታገዱን መረጃዎች እየጠቆሙ ነው። ከአካባቢው የተሰማው ጥቆማ እንደሚያሳየውም ከጤና ሚኒስቴር በኩል እንጂ ምንም አይነት መረጃና መግለጫ የክልሉ መንግስት የመስጠት ኃላፊነት እንደሌለው በመግለጽ የትኛውም የመንግስት ሚዲያዎች በጉዳዩ በተለይም ከበሽታ ጋር ተያይዞም ህይወት ያለፈባቸው አካላት ተጠቅሶ እንዳይዘገብ የሚል አቋም ተይዟል ተብሏል። የተፈጠረው የቫይረሱን ክስተት አስመልክቶም የሀገር ውስጥና ዓለም አቀፍ ሚዲያዎች ለጉዳዩ ትኩረት ሰጥተው ሽፋን በመስጠታቸውም የፌዴራል ጤና ሚኒስተርና የዓለም ጤና ድርጅት መግለጫ እንዲሰጡና በሽታውን ለመከላከል በትኩረት ወደ ስራ እንዲገቡ ማድረጉ ይታወሳል። የፌዴራል ጤና ሚኒስተር የበሽታው መከሰት ከተሰማበት ጊዜ አንስቶም በቫይረሱ የተያዙ ሰዎች መኖራቸውን መጠርጠሩን በመግለጫው ሲገልጽ፣ ከስፍራው የተገኘው መረጃ ግን በቫይረሱ ሰዎች መሞታቸውን የሚያሳይ ነበር። በመሆኑም ሜዲካል ዳይሬክተሩ ግዴታውን ነው የተወጣው። ከስራ ሊታገድም ሆነ ሊባረር አይገባም የሚሉ አስተያየቶች እየተሰጡ ይገኛሉ። የቻናላችን መረጃዎች የተመለከታችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ጅጋር ግን እናመሰግናለን። በያላችሁበት ጥሩ ጊዜ ተመኘን። እንደተለመደው የፈጠነ ሚዲያን ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ አበረታቱን እንላለን። ሰላም